ብሩኬ ሴት አምጥቶለታል። ሴት እያጣበስ ከሆነ ታዲያ እና እኔ እየደበረኝ ነው። ጓደኝነታችሁን ብታቆሙ ራሱ ደስ ይለኛል እና ከሄኖ ጋር አወራችሁ ይላል። የምር ዘግቼ ክላሴ ስገባ ልክ ከዘገውት በኋላ ሄሎ ቤብዬ ይላል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኛ የኛ የኛ ውድ ውድ ቤተሰቦች እንዴት ናችሁ? ደህና ናቸው። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሌላ ሰው እንዳልመስላችሁ ራሴ ነኝ። ምን ማድረግ ይቻላል? ራሴ ነኝ። ያው እና ዛሬ የመጣሁት ለምመሰላችሁ በሰው ቤት ነው የመጣሁት። አንደኛ ሁለተኛ ነገር ደግሞ ሳላስፈቅድ ነው የመጣሁት። ሶስተኛ ነገር ደግሞ ብድሬን ልመልስ ነው የመጣሁት። አራተኛ ነገር ደግሞ በቃ አራተኛ ነገር ምንም የለም። ስለዛ ሰው ማንነት ልንገራችሁ። እሱም አቶ ሄኖክ ነው ማለት ነው። ወይዘሪት ሄኖክ ትናንትና ትናንትና ተጫወቱብኝ ቤተሰብ የምር። እኔ በቃ ሴት ናት ብዬ ግን ሌላ ነገር እንኳን አላደረኩ፣ አናቱም ብየው ቢሆን ግን እኔ ያው ዱላውን ያዝኩት ለማስፈራራት እንጂ ለማታ አይደለም። ምክንያቱም ከተማታው ጉዳት ቢደርስበት ከዛ ይከሰኛል ማለት ነው። እኔ ደግሞ እንደዚህ አይነት ነገር በጣም ነው ምፈረውና አውቄ ነው ዱላውን እንደዚህ ይዤ ምናምን ለማስፈራራት እንጂ ጨካኝ ሰው አይደለሁም። እሱን ግን ቆይ እስኪ ስናይ እንወስናለን። እንዴት እንደመሆን አላቅም። ብቻ ዛሬ የመጣሁት ሔኖክ ትናንትና አይታችኋል፣ ከብሩኬ ጋር ሆኖ ምን እንዳደረጉ እኔ እንጃ። በስማ እናንተ ብትሆኑ ምን ታደርጉ ነበር? ብቻ ለእናንተ ልተውላችሁ ጥያቄ ሆነና፣ ምን ታደርጋላችሁ? በእኔ ቦታ እንደዚህ ድንገት መጣው ብሏችሁ የሆነ ሰው ወጥቶ ከዛ ለዞም የኔ የምትሉት ሰው ማለት ነው መጣው ብሏችሁ ወጥቶ ከዛ ሲመለስ ሴት ይዞ ቢመጣ ምን አይነት ምላሽ ነው የሚኖራችሁ? እና እኔ እንደውም ትግስተኛ ነበርኩ ግን አስለቅሰውኛል። እኔ ደግሞ ዛሬ አስለቅሰዋለሁ እና ለዛ ነው የመጣሁት። አስለቅሰዋለሁ፣ ታቁኛላችሁ። እኔ ለፕራንክ ማን ብሎኝ ግን አሁን አላሰብኩበትም። በደንብ በሰፊው አይደለም የመጣሁት። በዚህ ብቻ አያበቃም፣ በዛሬው ብቻ አያበቃም እና ሌላም ቀን ከባድ ነገር ይኖራል። ብቻ ያው ከሄኖክ ጋር በዚህ አጋጣሚ ልነግራችሁ የምፈልገው ብዙ ነገር ተዳርሰን ነበረ የማይጠበቁ ከኛ የማይሆኑ ነገሮች ብዙ ነገር ተዳርሰናል። እና ብቻ እኔ እንጃም እንደምላችሁ አላቅም። ያው እኔ አስከፍቶ የነበረ በሰአቱ ሄኖክ ግን፣ የሄኖክ ባህሪም እንዳልሆነ ደግሞ እኮ ይገባኛል። ግን ደግሞ ሰው በዚህ ልክ ደግሞ የሆነን ሰው ወግኖ ወደ ጥፋት ምናምን ሲመራባችሁ ትናደዳላችሁ። እና ያው ሄኖክ በግልጽ የሚናገር ሰው ነው፣ ተግባቢ ነው፣ ሳቂታ ምናምን ነገር ነው። የውስጡም ባላቅም ግን በዛ ሰዓት እንደ ሰው ልጅ ለካ በእንደዚህ አይነት ሰዓት የውስጡ ማንነት ነው እንደሚያወጣው፣ ምናምን ብዬ ተሰምቶ ነበረ። ግን እንደዛ አልነበረም። እኔም በሰዓቱ ልክ አልነበርኩም። ግን ሁላችንም በየ በያቅጣጫችን ልክ ነን ብለን እናስብ ነበረ በሰዓቱና፣ የተፈጠረው ነገር ተፈጥሯል። ትናንትና ደግሞ ያው በትንሹም ቢሆን እንደዛ ስለሳቅን፣ እኔ በርግጥ ነገሮችን ለጊዜው ነው የምናደደው፣ ለጊዜው ነው የሆነ እንዴት ነው ለጊዜው አኮርፋለሁ፣ ግን ከሆነ ሰዓት በኋላ እረሳቸው እንዳልተፈጠረ ነው ምተወው እና ወይም የሆነ ነገር እንዳልተከሰተ ነው ምረሰው በባህሬ ማለት ነው። እና አንድ ጥሩ ነገር ካደረገልኝ የሆነ ሰው ከዛ ሙሉ ያደረገኝን ነገር በሙሉ የሆናቸውን ነገሮች በሙሉ ወደ ኋላ ጥላለሁ፣ ረሳለሁ በባህሬ በቃ ትውት ነው ማደርገው። እና ለሔኖክም ትናንትና እንደዛ ነበር የሆንኩት ያው በሰዓቱ ፕራንክ አርገውኝ አስደንግጠውኝም ስለነበረ ግን በቃ ያው ከብሩኪ ጋር ስለታረቅን ነገሮች ስለተፈቱ እንደዛ ሆኖ ሁለቱ ደሞ እንደዛ ሆኖ ስላየዋቸው ያው ፍጼም ከኔ ጎን ነበረ እውነት ለመናገር ግን ያው እነሱም ደግሞ ያሰቡት ፍጼ ልክ አይደለም ብለው ነበር እያሰቡ የነበሩት እኔ ልክ ሄኖክ ልክ አይደለም እንደምለው ማለት ነውና ማናችንም ልክ አልነበርንም እውነት ለመናገር ማናችንም ልክ አልነበርንም ልክ እንዳልሆናችሁ የሚገባችሁ ደግሞ ነገሮች ከተፈቱ በኋላ የሆነ የተዘበራረቁት ነገሮች ቦታ ቦታ ሲይዙ ልክ እንዳልነበራችሁ ይገባችኋል። እና በሰዓቱ ሁላችንም ልክ አልነበርንም፣ በየራሳችን ግን ልክነን ብለን እናስብ ነበረ። ብቻ ይሁን የተፈጠረው ነገር በሙሉ ተፈጥሯል። ያው ያስተምራችኋል እንደዚህ አይነት ጊዜያቶች እና ያው ቴዲም የፈጠረብኝ ነገሮች ምናምን እኔ ላይ የሆነ ማድረሳቸውን ነገሮች ነው ያደረገው ማለት በቃ ይሆናል አይደለ። እኔም አላስበውን ወይም ደግሞ እኔ ሰዎች ያላሰቡትን ነገር እንዲያስቡ አድርጓል። ቴዲም ቢሆን ፍርሃት እንዲያድርብኝ አድርጓል፣ በገዛ ቤቴ ማለት ነው እና ነፃነት እንዳይኖረኝ አድርጓል። ብቻ ይሁን አሁን ላይ ነገሮች ስለተረጋጉ ደስ ብሎኛል። እሱም ፈርቶ ይሁን ምን ይሁን አላውቅም፣ ጠፍቷል። ያው አሁን ላይ መጥቶ አያውቅም። ብሩኬም ከኔ ጋር ስላለ ይሁን አላውቅም፣ ብቻ ምንም የማውቀው ነገር የለም እና ደስ ብሎኛል። በእንደዚህ አይነት መልኩ ተረጋግተን ቁጭ ስላለን ደስ ብሎኛል። ዛሬ ደግሞ የመጣሁት ሔኖክን እንዳልኳችሁ ላስለቅሰው ነው፣ ማልቀስ ከቻለ በነገራችን ላይ እኔም መትቼዋለሁ እኮ በጥፊ ግን ይቅርታ መጠየቅ አለብኛ? አዎ በዛውም ይቅርታ አልጠይቀው፣ ግን መጨረሻ ላይ ነው ይቅርታ የምጠይቀው። ምክንያቱም መጀመሪያ ይቅርታ ከጠየቅኩት ፕራንክ ለማድረግ አይመቸኝም። ስለዚህ ማድረግ ያለብኝ ምንድነው ነው መጀመሪያ አስደነግጠዋለሁ፣ ያላሰበውን ነገር በሙሉ እንዲያስቡ አደርገውና ከዛ በኋላ ይቅርታ ባለፈው ስለመታወክ እለዋለሁ። እሺ ይቅርታ አደርግልሽ አለው የሚለኝ ከሆነ እሰየው። አይ እኔ ይቅርታ አላደርግልሽ የሚለኝ ከሆነ አንድ ጥፊ ነበር አይ መታወት፣ ሁለት ይሆንና ደብል ይሆናል። ከዛ የባለፈው ነው ይሄ፣ ደግሞ የዛሬው ደግሞ ምን ስንት ይሆናል? አንድ ጥፊ ይመታውና ከዛ ቀኝህን ስትመታ ግራህን ስጠው ጨምርለት እንደሚባለው ማለት ነው። ከዛ በሁለቱም ማለት ነው እንደዚህ ያደርገውና እንደዚህ መልሰዋለው ማለት ነው ስለዚህ ወዶ ሳይሆን በግዴታው ይቅርታ ያደርግልኛል ለማንኛውም ቤተሰቦች ምን ብዬ መሰላችሁ ፕራንክም አደርገው ለነገሩ ቆይሱ ይምጣ ለምን አስቀድሜ እነግራችኋለሁ ሲመጣ አብረን እናስጨንቀዋለን ከእናንተ ጋር እና እስከዛ ድረስ ማለት ነው እናንተ ሰብስክራይብ እያደረጋችሁት መመከር ካለበትም ሄኖክ እንደዚህ እንደዚህ ብታደርግ እንዲህ እንዲህ ብትሆን ብላችሁ የሆነ አላ ወደፊት የሚጠቅመውን ምክር ያው ብዙ ታላላቆቻችን አላችሁ፣ ማለት ከእናንተ እኛ ልንማር የሚገባን ሰዎች አላችሁ። ታላቅ እህት ወንድም፣ የምትሆኑ እናት አባት የምትሆኑ ብዙ ሰዎች አላችሁ፣ እኛን የምትወዱን ማለት ነው እና ያው አጋጣሚው ስለማይገኝ ያው ይገኛል፣ በእርግጥ ግን ዛሬ ደግሞ ለነገ ጥሩ ነገር ይዞ እንዲመጣ የተስተካከለ ባህሪ እንዲኖረው ያልተስተካከለ ነገር ካለው ሔኖክ እንደዚህ እንደዚህ ብታረግ እንደዚህ ብታስተካክል ምናምን እያላችሁ ምከሩት። ምን አይነት ስራ መስራት እንዳለበት ሀሳብ፣ አስተያየት በውስጥ አንዳንድ ሰዎች ኮሜንት ላይ ትጽፋላችሁ። አይዲያ፣ ምርጥ የፕራንክ አይዲያ ትሰጡና ኮሜንት ላይ ትጽፋላችሁ፣ ቲክቶክ ላይ ትጽፉታላችሁ፣ ጽፋችሁ ፖስት ታረጉታላችሁ። እንደዛ አይደረግም እንዴ! ባለቤቱ ያየዋል፣ ፕራንክ የሚደረገው ሰው። ስለዚህ የፕራንክ አይዲያዎች ካሏችሁ በውስጥ ላኩ፣ እሺ። ስለሚጠቅመን ማለት ነው፣ አንዳንድ ሰዎችን ለማስለቀስ ስለሚጠቅመን። ያው ቀጣይም እሱን በምን አይነት ሀሳብ ማስለቀስ እንዳለብኝ የዛሬው ያስለቅሰው ያስለቅሰው እርግጠኛ አይደለውም። ዝም ብዬ ድንገት ተነስቼ ነው የመጣሁት። ሁላ የሆነ ቦታ ሊሄድ ነው እና የሆነ ቦታ ሊሄድ ነው ከመሄድ አትምን ያስቃል ልዝም ለምን እንደታየው አዲስ ነው፣ በነገራችን እና እንዲታይልኝ ነው እንደዚህ የዞርኩት። ለማንኛውም ማለት ነው አይዲያ ካላችሁ። የዛሬው ድንገት ስለመጣውበት ያስለቅሰው ያስለቅሰው እርግጠኛ አይደለሁም። እንዳልኳችሁ ግን አይዲያ ካላችሁ በውስጥ ላኩልኝ፣ የሚያስለቅስ ማለት ነው ለሱ። የከሌ ነው የገሌ ነው የሚባለው፣ እንጃ ብቻ አላቅም። እናንተ እንደፈለጋችሁ ብቻ፣ ይገባችኋል ብዬ አስባለሁ። አሁን ላይ አይዲያ በጣም እየጠረረብኝ ነው የፕራንክ አይዲያ ማስበው ሁሉ ሌላ ነገር ሆኗልና ሌላ ነገር ስላችሁ ደግሞ በቃ ስለ ጥንቸሎቼ ነው እሺ ማስበው ስለ ጥንቸሎቼ ምን ይበላሉ ምን ይጠጣሉ እያልኩ ስለ ጥንቸሎቼ ነው የምጨነቀው የሚበላ ነገር ገዛላችኋለሁ አሁን ደግሞ ጥንቸል ክትባት ይከተባል እንዴ እስኪ ንገሩኝ እንዴ ስኪ እንደምታውቁ ነገር ካላችሁ ክትባት አስጀምራችኋለሁ ለማንኛውም ያው ቪዲዮን አይቼው ነበርና ሃይሚ ምን ያህል ኃላፊነት የኃላፊነት ሰው ናት ምናምን ብሎ አቶ ሚፍታ ሲያወራ ነበር። እና ምን አይነት የኃላፊነት ሰው እንደሆንኩማ ታያላችሁ። በዚህ አንድ ወር ውስጥ ታያላችሁ። ጥንቸሎች እንደዚህ ግብብድ እየሆኑ አድገው ምናምን አሳያቸዋለሁ። ለማንኛውም ኃላፊነቴን ገና ካሁኑ በደንብ እየተወጣው ነው። ለአቶ ብሩክም ያው እያሳየውት ነው ብዬ አስባለ። ግን ለእሱ ብዬ አይደለም እውነት ጥንቸል ስለምወድ ነው። እና በጣም ደስ ብሎኛል ጥንቸሎች ስላሉኝ ማለት ነው። እና ሌላ ነገር እያሰብኩ አይደለም። ማስበው ስለነሱ ነው ለማለት ፈልጌ ነው። ስለዚህ ሀሳቤ ሁሉ ስለተቀየረ እናንተ ደግሞ የፕራንክ አይዲያዎች ምናምን በውስጥ በኩል ኮንታክት አድርጉኝ፣ አይዲያ ስጡኝ ለማለት ነው። እየለመንኩ ነው የሚመስለዋ። ለማንኛውም እስኪ ሄኖክ እስኪመጣ እንጠብቀውና እምለውን ነገር አብረን እናያለን። እንዴት እንደማስለቅሰው ብቻ አብራችሁ ይሁን። ጥሩ መድኃኒት ቀማሚ ይገኝ እንደሆነ ልቤን አስተማሚ ይቀሰቅሰኛል ናፍቆት ሰቃየው ባል በላም ጠግባለው ገላ አይንህን ካየው መምጣት ያልተመቸው እኔ ስንገላታ ይላክል መውደድ የፍቅር ጠብታ ሌላ አይደለም ሌላ የሚማታ መብረቅ ዓይን ከዓይን ሲጋጭ ልብ የሚሰጥ አንተ፣ ካሜራ ይዘች ምንድን ነው ቅጠል የምትነካኪ? አንተ ባለቤቶቹ ሲገባ ይቼኖች ልቆርጣት ፈልጌ ነበረ። ለብሩክ ሊወስድለት አላንትን አላለም ችግር እንት ሰጫለሽ። እሺ ባለቤቶቹ ከመጡ አለቁልኝ። እኔ እኮ እነሱን እያየው እንዲህ እንዲህ እያልኩ ማለት ነው። እኔ ምን አውቅም። አንተ ስማ፣ ለማንኛውም ማለት ነው፣ ሰላም በላቸው። ቤተሰቦች ሰላም። ቤተሰብ እንዴት ናቸው? እኔ ውድ ተወዳጆች ደና ናችሁ? አኔ እኔ ደና ነኝ። እነሱን አላውቅም። አንቺ ደና ነሽ? እኔ ደና ነኝ፣ እግዚአብሔር ይመስገን። እኔም ደና ነኝ። ቤተሰብ እናንተም ደህና ናቸው? አይ አለሁላችሁ፣ እግዚአብሔር ይመስገን። አረ አስካሉነሽ በቀሉነሽ፣ እኔ ሜሮል ነኝ። ብዙ ነሽ ነው ትዛለሽ። አንድ ቀን ብራንክ ነው እሱ አፍቅር። ብዙ ደስ ብሎኛል። ደግሞ በጣም ነው የሚያምርብሽ ቀሚሱ። ማን ስጦታ የሰጠሽ? እግዚአብሔርን ጎበዝ ናችሁ፣ ግን እውነት ሴቶች ጎበዝ ናችሁ። ኧረ ተው እውነት እንትን ማድረግ ቀሚስ ማድረግ ይጡት ማሳያ ማድረግ ጎበዝ ናችሁ። እኛ እኮ ስለለመድ ነው፣ ተፈጥሮ ስለሆነ ኖርማል ነው። መተንፈስ እኮ ከለከለኝ። እኔ ደግሞ ያለ እሱ ስንቀሳቀስ ነው መተንፈስ የሚያቅተኝ። ኦኬ፣ እንደዚህ እንደዚህ ጉርዱን ቀሚሱ እግዚአብሔርና የሆነ በቃ። እኔ ደግሞ ሴት አይመርጥም እንደምን ቡና ማለት ነው። እኔ ያሳሰበኝ ከሴት ጋር መምጣቱ ሳይሆን አናደድከኝ አንተ በሰዓቱ ማለት ነው። በቃ ሴት ነሽ ብዬ ሴት ነክ ብዬ ተናደድኩኝ። እና ከዛ አካሄድ ምናምን ደግሞ እንደዚህ እንደዚህ ይላል ማለት ነው። የሆነ ሸፈፍ ሸፈፍ ነው የሚለው። ከዛ ቢያንስ እንኳን ደህና ሴት አይመርጥም እንዴ? ምናምን ብዬ ለእኔ ካላሰበ ለራሱ አያስብም ብዬ ተናደድኩኝ። ምክንያቱም አታምሪም ነበር በሰዓቱ ዘና እኔ በግልጽ ነው የምናገረው። ያምር ነበር አያምርም ነበር። ቆንጆ ዜት አይደለም። እኔ ወንድነት ነው የሚያምርብኝ ወንድነት ነው። ምንድን ነው ምን ቤተሰብ ሸብታለች ችልች ነጭ ጸጉር አውጥቻለሁ ቀለም የተቀባሽ ሽበቱን ለመደበቅ ነው ያለት ነው ቤተሰብ ሁለት ልጅ አለኝ እኮ ሁለት ልጅ አለኝ አሁን ግን ሁለት ይቀረኛል አሁን ሰላሳ አመቴ ነው በ እስከ አርባ አምስት አመቴ ደግሞ ሁለት ልጅ ወልዳለሁ በቃ አ ልጅ ወንድና ሴት 45 አመት ላይ ደግሞ አለሜን ቅጭት ታደርጋለሁ። በቃ ፍሱጅነ ቅብር ልጅ ከወለድኩኝ በኋላ ወይ አቃጥሎ አቃጥሎ ያስረጁሻል። አምስት አምስት አመት ከሞላቸው በኋላ በርቁልፍ አረግባቸውና ዝንጥ ጥልና አጭር ቀሚስ ይለብስና እንዳሁኑ አይሆንም። ሜካፕ ይንቀባና በ45 አመት እሺ። ከዛ አቶ ብሩክን አስቀነዋለሁ በ45 አመት እሺ። እኔ ደግሞ አንዱን ጎረምሳ ይዤ እመጣና ቤት ውስጥ እኮ በአርባ አምስት አመትሽ አንተ፣ ምን እውነት ነው። ራስን ከጠበክ እኮ ስልሳ አመት ራሱ ምንም ማለት አይደለም። አቤተሰብ ቤተሰብ ንገሩኝ እስኪ አሁን በሰላሳ አመትሽ እንዲህ ወጣትና ቆንጆ ከሆንሽ ሳላኝ፣ ደግሞ ስልሳ አመት ሲሞላኝ ደግሞ እንዴት ቆንጆ ሀይሚ ያረጀ ስት ነው ውበቷ የሚጨምረው እና ታዲያ ሜአይህ ቃና እያየህ አንተ ያላልኩህ ካሜራማኑ ቃና እያየህ ወይዘሮ ሩቻን አለኝ ሚያውቃት። እሺ ለማንኛውም ዛሬ ጠራው። ቀልዱ ቀልድ ነው። የትናንቱ መጨረሻ ላይ ነው ያዝናናኝ ማለት አንቺ መሆንሽን። ሳቅ አንተ በይኝ። የትናንት ነው እኮ ነው፣ ዛሬማ አንተ ነህ እኮ ትናንት ግን አንቺ ነበርሽ እና የአንቺን ካራክተር ሳይ ትናንትና፣ ልክ ልብሱን ስታወጪ ከካራክተር ስትወጪ የለ፣ ስትወጣ፣ አዎ፣ ከዛ አዝናናኝ እና ደግሞ ቪዲዮን ሳየው አንቺ ዘና ካልሽ ደስ ብሎኛል። ግን ሌላው ዛሬ ደግሞ የጠራው ምክንያት ምንድነው፣ አንድ ማወቅ መፈልገው ካንተ አለ እና እንድትዋሸኝ አልፈልግም። ማለት አሁን ላይ ነገሮች ያው ተፈተዋል ተረጋግተናል፣ አቃለውኝ ምናምን እና አሁን ያለንበት ሁኔታ በአጠቃላይ ደስ ይላል እና አሁን ላይ እንደዚህ ብንቀጥል ደግሞ ደስ ይለኛል። ከዛ በፊት ደግሞ ግልጽ መሆን ያለባቸው ነገሮች ስላሉ በደንብ እንድትነግረኝ ስለፈለግኩ ነው እና ምን አይነት ነገር ሰማ መሰለክ፣ ለብሩኬ ሴት አምጥቶለታል፣ ከሴት ጋር ጣብሶታል እና ብሩክ እየዋሸሽ ነው አሉ እና ሴት አጣብሳዋል ወይ ካንታፍ መስማት ስለፈለኩ ነው አሁን። እና ያው ብሩኬ ደግሞ ማታ ማታ ስልክ ያወራል ምናምን እና አንተ ካገናኘኸው ሴት ጋ ነው የሚሆነውና ይህ ነገር እንዴት ነው አሁን የምታስተካክለው? ባጠቃላይ ማለት ነው። እኔ አሁን ውሸቴን ነው ካልከኝ ማለቴ ውሸቴ ነው። እኔ ውሸት ነው፣ ወሬው ውሸት ነው። እኔ አላገናኘሁትም ሴት የምትለኝ ከሆነ ለብሩኬዎስ እጄ ይችን አበባ ተንበርክኬ ስጠዋል። አይ አበባው ብትሰጪው ነው የሚሻልሽ ተንበርክከሽ። አይ እውነታውን ሳላቅማ ግን እውነት ለመናገር ሰው ብሎ ምናምን ሳይሆን ራሴ የጠረጠርኩት ነገር ነው። ምክንያቱም ከብሩኬ ጋር በጣም እንደዚህ እንደዚህ እንደዚህ ቁርኝት ትብላቸዋል። በጣም እንትን ነው የምትመስሉት። ፈጣሪ ቅሪ በለኝ እንጂ ጥንዶች ነው የምትመስሉት ካፕል ምናምን ነው እየቀናሁ ነው። እና ደግሞ የራሴ ጥርጣሬ ነው ማንም ብሎኝ ሳይሆን ራሴ ጠርጥሬ ነው ከሔኖክ ጋር ብሩኬ እንደዚህ ሊሆንበት የቻለው ምክንያት ምክንያት ምንድነው? እና እርግጠኛ ነኝ ወይስ የታጣብሶታል ምናምን ማታ ማታ ደግሞ ስልክ እያወራ ነው ነው ቡና ነው ቡና ትቻለው አንተ

ተለጥፌ እንደዚህ ሰማዋለው ማለት ነው። ከዛ ቤቢዬ ያው ትንሽ እኮ እሷ እስክትገባ ድረስ እኮ ነው ምናምን ይላል፣ እሷ እስክትገባ ድረስ እየጠበኩኝ እኮ ነው። እና ከሄኖ ጋር አወራችሁ ይላል። አ የምን? ሄኖ ካልነገረሽም እንዴ? እኔ ምን እንደሆነ አላውቅም። ኧረ ተው ከአንተ ጋር የምትግባባ ሴትማ ከእሱ ጋር ታወራለች፣ እርግጠኛ ነኝ። እኔ እሱ አጠገብ አንድ ሴት ካየው እግሯን ነው የምሰብርልሽ። ጭራሽ እንኳን ላጣብስ ቀርቶ የምርህ ነው እውነት እህቴ፣ እኔ ላምንህ ነው የምፈልገው። በጣም ይህ ነው ሲጀመር፣ የሚሻልሽ ሲጀመር ብሉኬን ሌላ ሴት እንዲያየው አልፈልግም ከአንቺ ውጭ። አዎ ሲጀመር አሁን ቀጣይ የሚሄድበት አሁን፣ እሺ እንደዛ ከሆነ ካምን ቀጣይ ምን ታደረጋለ መሰለህ? እ እንደምታደርገው አይ ያው ልመንህ፣ ይሄን ነገር ካደረክልኝ፣ እሺ ካልከኝ ብቻ ነው ማምን። ካላመንሽኝ ይደብረኛል። እንዴ ታዲያ ስልክ ሲያወራ ሰሞታ እንዲህ እሷ እስክትጋባ እየጠበቅኩ ነው ቤቢዬ ይላል እሽ ይሁን ብዬ ደግሞ ዝም ብዬ ልተኛ ስል ከሄኑ ጋር አወራችሁ ከዛ መለስ ብዬ ማለት ነው ለመስማት እና እኔ እየደበረኝ ነው ጓደኝነታችሁን ብታቆሙ ራሱ ደስ ይለኛል ሴት እያጣበዝከው ነዋ ታዲያ አራሚ እሺ ማታ ማታ የሚያወሩ እኔ እስክገባ ጠብቆ አሁንማ በቃ ልገባማ አይደለም ወደ ምኝታ ቤት መሬት ላይ ተኛለሁ እኔ አንጥፌ እሱ ሶፋ ላይ ተኝቶ እኔ መሬት ላይ አንጥፌ ተኛለሁ እስክገባ ጠብቆማ ስልክ አያወራም እኔ ባለሁበት ስልክ ያወራል እኔ የለሁበትም ከእኔ ጋር የሚገናኝ ምንም ነገር የለም ማለት ልኝ እ ምነው አይ በቃ እሺ አንድ ነገር እሺ አድርግልኝ እኔ እንደ እህትህ ትወደኛለህ አይደል በጣም እንዳትህ ታስብልኛለህ አይደል? ስለዚህ አንድ ነገር አሁን ቅድም እኔ ካንቺ ውጪ ሌላ ሴት እንኳን እንኳን ላጣብሰው ሌላ ሴት እንኳን ቀና ብሎ እንዲያው አልፈልግም ብለኛል። አሁን ሔኖክ እንድታደርግልኝ የምፈልገው ነገር ምን መሰለ? አትሳቅ፣ ዝም ብለህ ስማኝ። ሙድ ይያስከብኝና፣ አይደለም ዛሬ ነገር ስራሽ ሁሉ ግራ ያጋባል። አንድ ከሴት አጣብስከው ብለሽ ታደናብሪኛለሽ። እኔ ላደናብሩ ሳይሆን አሁን አንድ አጠር ቀጠን ያለ ትእዛዝ ልሰጠህ ነው። እሺ ፍጹምና አንተ ሆናችሁ በሚሄድበት ሁሉ እየሄዳችሁ፣ ከማን ጋር እንደሚያወራ ከማን ጋር እንደሚገናኝ፣ ሴት ካገኘ ዘመዱ ናት ወይስ ምን ሆነች አጣርታችሁ እንድትነግሩኝ ፈልጋለሁ። ገባ አይደል? እኔ ወንድሜ ላይ ሰላይ አይደለም እንዴ? ምንም ነገር አደርግልሻለሁ አላልከኝም እኮ? አደርግልሻለሁ ግን ሰላይ ግን አሉኝ። ማለት ታምነዋለህ ነው? አረ አንቺ እራስሽ ታምኛለሽ። አውቀሽ እያዳረግሽኝ ነው። አይ ነው ነው ምታዝገኝ አውቀሽ ነው አይደል? እኔ አውቄ አይደለም። በቃ አሁን ይሄን ታደርግልኝ አታደርግልኝም። አሁን ሌላ ወሬ ምናምን አልፈልግም። እሺ ችግር የለም። እኔ በየደቂቃው ሰው ሰላም ሲለው ግን ደግሞ ይሄን ቪዲዮ ያየዋልና አስቀድመ እንዳይደብረው ንገረው። ከዚህ በኋላ ይሄው ሀይሚ ትዛሰታኛለሽ ልከተለ ይችላለው። አስጠንቅቀው። ከዚህ በኋላ

ምንም አልቻለችበት። ቤትራንት መስራቷ ምናምን ድሮ ቀረ። አሁን ተሸንፋለች፣ እያረጀች ነው። አይዲያዎች እየጠፋባት ነው። በቃ ሁለት ልጅ ከወለድኩ በኋላ ከጥንቸሎቹ በኋላ ሀሳብ ፀጉሬ እራሱ ነጣ። በነገራችን ላይ ከጥንቸል ጋር ለመመሳሰል ብዬ ነው ነጭ ፀጉሬ እንደገረኩ። አሪፍ ምርጫ ነው። አይ እባክህ ፈረንጅ መስላለች አይደል? አዎ ብለዋል ቤተሰብ ከመቻሉ ዛሬ ግን በቃ እንደ ልጅ እያደረጋት ነው።

ሽበት በመታጠብ ይለቅ? አቤት ውቀት ቀለሙ ሲለቅ ሽበት ይታየብሻል። ቀለም የተቀባሽው ሽበቷን ለመደበቅ ነው። እሺ፣ አስለቅ ይለቅ ይለ ከዛሬ ስድስት ወር ወይ አንድ አመት በኋላ ታዩኛላችሁ። እስከዚያማ ታዩ እንኖራለን። እስከዚያ እንኖራለን። አንተ ላትኖር ያሟል አርባም አሁን እስከ 45 እኮ ነው ያልኩት። ሁለት ልጅ ወልዳለው ከዛ ልጆች አምስት አምስት አመት ሲሞላቸው ከ50 ዓመት እና ከ60 ዓመት በኋላ ልጆቹ አዎ፣ የአሁኖቹ ወንድና ሴት ናቸው። ቀጣይ ደግሞ አላቅም፣ ፈጣሪ ምን እንደምሰጠኝ ስማቸው ወጣላቸው አልወጣላቸው። የሰው ስም ለጥንቸል መስጠት ከብዶኝ ነው እኮ በቃ አንድ ሴቷን በቃ ሜሮን። ኧረ ሜሮን እያስታወስኳት የትናንት ነው ሌላ ስም ነው ሲቲ ምናምን ብዬ ነው የማወጣላት። ሲቲ ኧረ አይሆንም፣ ኤፍሱን በያት። ሲቲ አንዷን የአንቺ የምታስቸግረዋን ኤፍሱን በያት። ይሄ የምትውለው ዝም ብላ ሰው ያስቸግራሉ። እቤት ሰርግ ነው እንጂ ሽታቸውን ይሸናሉ። ብታይ ሽታሞች ናቸው እና ታፍ ነው ሊኖሩልህ ነው። ለማንኛውም አንዷን ሲቲ ብያታለሁ። ሲቲ ትርጉሙን ግን አላውቅም። ግን ሲቲ እስኪ ትርጉሙን ንገሪኝ ሲቲ የምትባል የክላስ ጓደኛ ለጥንችል ሰጠሻት? እሺ ስሟን ወይኔ ክፉ ነሽ። እውነት ሜላት ክፉ ነሽ። እንዳይደብርሽ። ለማንኛውም ለፕራንክ ነበር የመጣሁት። አልተሳካልኝም። እሸቴን ነው ሲ ታጣብ ሰሀዋል ምናምን ያልኩ እሸቴን ነው። ትናንት ፕራንክ ፕራንክ ስላደረክ ልበቀለ ላናድድህ ነበር። አልቻልኩበትም። አልተሳካልኝም። እና ቤተሰቦችዬ ወዳቸዋለሁ። አሁን ጥንቸሎች እየራባቸው ነው። ሁልጊዜ ቻው ባላቸው። እኛ ጋር ነው ፕራንክ ያለው፣ ሁልጊዜ እኛ ጋር ነው። ቤተሰቦች እንግዲህ አሪፍ አይዲያ ምን ሆንኩ? እውነት ቡና ወይ አብዤ እንትኑ ነው? አይሄን ጸጉር ቀለም ከቀየርኩ በኋላ የለ። እንደዛ ስንቱን በፕራንክ እንዳላስለቀሽ እኔ እኔ ልክብልሽ እኔ ከበርኩሽ እኮ። እውነት በጣም ነው የምታሳዝነው ሀይሚ፣ የኔ ምስኪን። ብቻ ሰላም ቆዩልን ቤተሰብ። አሁን ምንድን ነው የምትጋብዘኝ? ቡናሽ ነው ያው። ለማንኛውም ደግሞ ለባለፈው ጥፊ ቅርታ እረስቸው ነበር፣ እባክሽ። ታውቃላችሁ እህት ማለት እንደሷ ነው ተለውጣብኝ አታውቅም። ተወዳታለ ካላችሁኝ፣ አዎ በጣም ነው መወዳት።